አግብተው ከሚሄዱትና ሳያገቡ ከሚሄዱት አረብ ሀገር የትኞቹ ናቸው ውጤታማ የሚሆኑት? ይህ እንግዲህ እየታወቀ ነው ማን ውጤታማ እንደሚሆን ማለት ነው። ሰላም ጤና ይስጥልኝ። ውድ የተከበራችሁ የሰላይ ሆይ ተከታዮች እንደት ናችሁ? ያለው እግዚአብሔር ይመስገን። በመጀመሪያ እንኳን አደረሳችሁ የኦርቶዶክስ እምነት ተከታዮች ለጥቅምት መድኃኒዓለም እንግዲህ ዛሬ አመት ደግሞ ለሀገራችሁ ለቤተሰቦቻችሁ ያብቃችሁ። በሀገራችሁ እንደሰው ቤተክርስቲያን እንደሰው ቤታችሁ ፏብላችሁ ለማ በሀገራችሁ ለማ አክበር ያብቃችሁ። እንግዲህ ዛሬ መጣውትኝ አግብቶ ወደ አረብ ሀገር ከመሄድ እና ሳያገቡ ወደ አረብ ሀገር ከመሄድ የትኛው ይሻላል፣ የትኛው ጉዳት አለው እና የትኛው ጉዳት የለውም የሚለውን እኔ ከአየሁት አንጻር፣ ከደረሰብኝም ከሆነውም አንጻር ያለው ነገር እነግራቸዋለሁ። ቻናል ሰብስክራይብ ላይ ሸመማድረግ አበረታቱኝ ውዶቼ እንግዲህ በነገያው ይህ ማለት እንግዲህ የአግብቶ የሄደው ሁሉም ውጤታማ ይሆናል ማለት አይደለም። ሳያገባ የሄደውም ውጤታማ ሁሉም ውጤታማ ይሆናል ማለት አይደለም። ምን መሰላችሁ፣ እንደኔ ማለት ነው። አሁን አግብቶ መሄድ ጥቅሙ ማለት ነው፣ በጣም ታማኝ ሰው ከተገኘ ነው። እንግዲህ ማለቴ ያ ማለት ከሰንት ፐርሰንት አንድ በፐርሰንት ትንሽ ነው የሚገኘው። አንደኛ ሌላ አግብቶ ይጠብቃችኋል፣ ሁለተኛ ደግሞ በቃ ብራችሁን እንደዚህ አድርግ ስትሉት ብራችሁን የሆነ ነገር አድርጎ ይቆያችኋል ማለት ነው። ይሄ ጉዳት አለው ማለት ነው። ጥሩ እንትን ደግሞ ታማኝ ባል ከተገኘ ብራችሁን በአግባቡ የሚያደርግ ከተገኘ ደግሞ አንደኛ እናንተ ተሎ ለመምጣት በቃ ለእሱ ስትሉ ባይሞላም ቢሞላም አግብቶ በቃ እሱን ስትሉ ትመጣላችሁ ማለት ነው። ምክንያቱም እኔ አንቺ ለምት አልጠብቅም፣ በቃ ከመጣሽ ከመጣሽ የራሴን ሕይወት እኖራለሁ ስለሚላችሁ እንዲህ ከስካሁን ከሰራውት ይሄ ሁሉ አሊ ከስርብኝ የለ ገና ከምሰራው ትሉና እናንተ በቃ ባይሞላም ራሱ ወደ ሀገራችሁ ትመጡና ሕይወታችሁን ትኖራላችሁ ማለት ነው። ሕይወታችሁን ትኖራላችሁ ማለት ነው። ጥቅሙ ይሄ ነው፣ እና ሁለተኛ ጥቅሙ ደግሞ አጉቶ የሚያጠቅሙ በቃ ብራችሁን በአግባቡ ባልካላችሁ፣ እኛ ማለት ሁሉም ማለት አይደለም። በፐርሰንት ነው ጥሩ የሚገኘው ማለት ነው። የምትፈልጉት ቦታ የምትፈልጉት ቤት በስነ ስርዓት ሰርቶ ያለውን ነገር እንትን ብሎ ይቆያችኋል። ያ በጣም ትልቅ እንትን አለው። ምክንያቱም እኛ እንትን የምንለው እዛ ጋ እንዲህ ይህን ያህል ቢኖረኝ ይህን ያህል ባንክ ማስቀመጥ ጉዳት ነው፣ በጣም ጉዳት ነው ማለት ነው። ግልጹ ስነግራችሁ በጣም ነው እነሱ የሚሰሩበት በእኛ ብር ማለት ግን፣ ለእኛ ምንም አያቀምሱንም፣ ምንም ለእኛ አያቀምሱንም። ምንም የሆነ ነገር ነገ መታችሁ እንኳን ማለት ነው በትዝታ አበድሩኝ ባንኮች ይህን ያህል ዓመት እናንተ በእኔ ብር ስትሰሩ ኖራችኋል፣ አበድሩኝና ልስራ ብትሏቸው አያቀምሷችሁም። የቤት ይላችኋል፣ የካርታና ፕላን ይላችኋል። ይሄ ምንድነው ነግደ ፍቃድ ምናምን ይላችኋል። በጣም የሚጫወቱባችሁ ማለት ነው። ያ ከዛ ከዛ እናንተ ትወጣላችሁ፣ የራሳችሁን እንትመላችሁ ትንሽ መንቀሳቀስ ይዛችሁ ወደ ሀገራችሁ ትመጣላችሁ ማለት ታማይ ባል ካለ ማለት ነው ታማይ መልካለ ከሌለ ግ ደግሞ የሚያጠፈ አጥፍቶባችሁ ወይም የማይሆን ቤት ፎቶ አንስቶ የሆነ ነገር እንትን ብሎ እንትን ምትሉታላችሁ የሆነ ነገር ስትሄዱ አግብቶ ወልዶ ብራችሁን እድሜያችሁን በልቶ ልጅ ወልዳችሁ ሊሆን ይችላል። ልጆቻ ልጃችሁን እየተንገላታች በዛ ሰዓት እናንተ በጣም ውስጣችሁ ይጎዳል። ተመልሳችሁ ወደ ስደት ትሄዳላችሁ ማለት ነው። ያ ከሚሆን ግን እናንተ የምታገቡትን ሰው መምረጥ አለባችሁ። በነገራችን ላይ ማለት ነው እንደዚህ ሚዲያ ላይ ምናምን የሚባለውን ነገር መስማት የለባችሁም። ሚዲያ ላይ የሚባለውን መስማት የለባችሁም። እኔ አሁን ይሄ እያልኩ ያለሁት ያገቡት ነው። ወደ ያላገቡት ስንሄድ ደግሞ በቃ ማንም ወደ ሀገሯ ብትመጣ አትመጣ ማንም ማለት ነው። ምንም ነገር ምንም ነገር የሚመለከተው ሰው የለም። ምክንያቱም እነሱ ወደ ሀገር ከመጣችሁ እነሱ ጥቅማቸው ይቀራል። ጦርነት ይሏችኋል። እንደዚህ ነው ይሏችኋል። ጦርነት ነው፣ ኑሮ ውድ ነው፣ ኑሮ ሰማይ ነው፣ እዚያ ሁኝ፣ እኛም መውጫ ባጣነ ምንትሴ ምንትሴ ምንትሴ እያሉ ችግር ነው የሚያወሩባችሁ። ችግር ነው የሚያወሩባችሁ ማለት ነው። ከዛ እንደዚህ እናንተ እየተጨነቃችሁ ነው፣ ግን ኑሮ እዛ ስትሆኑ እየጨመረ እንጂ እየቀነሰ አይደለም። ደግሞ ብሩም ሲጨምር ደግሞ ያሳሰና ምን ይዛለው በኢትዮጵያ ህጅ አርባ ሽብር ከየት አመጣሉ? እስኪ ትንሽ ስራ በሽታ እየገዛን ማርያት እየወጣን እዛ ለከሌህን ትልካላችሁ። ለከሌህን ለከሌህን ለከሌህን እናንተ ባዶችን ትቀራላችሁ ማለት ነው። ማንም ስለ እናንተ እግዚአብሔር ምስክሬ ነው ማለት ነው። እኔ ካየሁት ነው የምነግራችሁ ማለት ነው። ማንም ስለ እናንተ ማንም ግድ አይሰጠውም። ስለ እናንተ ማንም ግድ የማይሰጠውም። እስቲ ሀገር መታለች፣ ምንድነው የሚቸግራት? እስኪ የሆነ ግን እናድርግላት። እስኪ ለመርሽ ወይ ለመጅ አይዞሽ፣ በዚህን ስራ ብትሰሪ ያዋጣሻል፣ ይሄ ብትሰሪ ያዋጣል፣ ማንም አይላችሁም። ከእናት ልጅ ጀምሮ ማንም አይላችሁም። ስለዚህ ብራችሁ መያዝ አለባችሁ። ብራችሁን ያዙ ብራችሁን ስትይዙ ትከበራላችሁ፣ ትወደዳላችሁ፣ አምሮባችሁ ትኖራላችሁ። ማለት እዛ ግን ያች መና እንደዚህ ብላ መጣ ያው እንደዚህ ብላ ሄዲ ነው የምትባሉት እንጂ ለእኛ ነይን ወረዩ እኮ ይህን ሰታኛ ልኮ ይህን አድርጋል። አሁንም ዛሬም ላግዛት የሚላችሁ የለም። እኛ አረብ ሀገር ስንሆን ደግሞ ምንም ነገር በቃ ልባችን የዋህ ነው ለሰው እናዝናለን። እዚህ ስትመጡ ኢትዮጵያ ስትመጡ ግን አንድ ሺህ ብር እራሱ ዋጋ አላት፣ አንድ ሺህ ብር ዋጋ አላት። ስለዚህ እናንተ ያላገባችሁ ሴቶች ማለት ነው ተሎ ሰራርታችሁ እህት ወንድምም ቢሆን ግማሹ ለራሱ ያደርጋል። ስሩ ስትሉ ግማሹ አይ አይሰራውም፣ ይህን ስትሉ ግማሹ፣ ይህን ስትሉ ግማሹ። ይህ ማለት ሁሉም መጥፎ ነው እያልኩ አይደለም ግን ብራችሁን ያዝ አርጋችሁ ላጠብላችሁ መጣችሁ፣ ቤት መስሪያ ቤት መግዣ ካላችሁ ትገዛላችሁ፣ ያላችሁ የራሳችሁን ነገር ከፍታችሁ የራሳችሁ ትኖራላችሁ ማለት ነው። ደግሞ እንደመጣችሁ ተሎ ማግባት የለባችሁ። ምክንያቱም እሚመጣው ሰው ለብራችሁ ሊሆን ይችላል፣ የሆነ ነገር ህይወታችሁ ለማበላሸት ሊሆን ይችላል እንጂ እናንተን አፍቁራችሁ ላይሆን ይችላል። ይህን ደግሞ ማሰብና ማገናዘብ ይኖርባችኋል ማለት ነው። ተሎላችሁ ትዳር ላይ መግባት የለባችሁም። ማየት ሀገሩ ተሎ ብላችሁ ስራ መግባት የለባችሁም። በቃ ማየት፣ መረጋጋት። በነገራችን ላይ ብር ማለት ምንም፣ ትንሽ ወርቅ ራሱ ገዝታችሁ እንትን ብታስቀምጡ፣ ሁለት መቶ ሺህ ምናምን ወርቅ ገዝታችሁ ብታስቀምጡ፣ ያችን አስቀምጣችሁ ሀገሩ ሲረጋጋ ያለውን ነገር እናንተ ስራ ትጀምራላችሁ። ተሎ መታችሁ ስራ ጅምር፣ ተሎ መታችሁ ማግባት ክስር ክስር ክስር ነው። ምክንያቱም እናንተ የሀገሩን ነገር አታውቁማ ምን እንደሚያዋጣ ምን አታውቅማ። ሰው እከሌን ስሪ እንደ አሁን ቲክቶክ ላይ አለ። ምን አይነት ቢዝነስ ያዋጣችኋል እያለ እሱ ለፎሎ ሆኖ እንደገና ደግሞ አይዲያ ነው የሚሰጠው። እሱ ችግር የለውም፣ ግን እከሌ ስላለ ያሰፈር ይገዛዋል ማለት አይደለም። ምንድን ነው የሚያዋጣ? ምንድን ነው? ማረፍ፣ መረጋጋት፣ ወደ ፈጣሪ መቅረብ። ያለውን ነገር እንደዚያ ሲሆን የሆነው ነገር እንትን ይላል። ግን እኔ በበለጠ የሚጎዱት ማለት ነው። እውነተኛ ሰው እንትን ካላለ ያላገቡት ይጎዳሉ። አንዳንዶቹ ለወንድ ብር አልሰጥም ይላሉ። አሁን ምሳሌ ማለት ነው። ለወንድ ግልጽ ስነግራች ለወንድ ብር አልሰጥም ማለት እንዲህ ይላሉ። አሁን አይታችሁ እንደሆነ ብዙ ጊዜ ወደ ወሉ ያሉ ሴቶች ቤት ይሰራሉ፣ ቀ እያንዳንዱ እቃ ያሟላሉ፣ የአምስት መቶ የስድስት መቶ ሺህ እቃ ያሟላሉ። ከዘማን ነው በፊት እኮ አንሰጥም አንሰጥም ብለው ከባላቸው ጋር ተፋተው መጥተው ነው ከዛ በኋላ ቤታቸውን ይሰሩና እቃቸውን ትና ከዛ ዙሮ ማግባት ስለሚፈልጉ እንደገና ሌላ ፌስታ ይዞ ይገባል። የድሮ ባላችሁ ከሆነ ግን አብሮ ይሠራ ታማይ ከሆነ አብራችሁ ህይወታችሁ ትኖራላችሁ ማለት ያ ደግሞ በምንም ተመበሳቆልሽ እንደዚህ አታምሪም እንደዚህ ሆንሽ እንደዚህ ሆንሽ እንደዚህ ሆንሽ ብሎ አይፈታሽም። ያአሁኑ ግን በቃ እናንተ ውበታችሁን ነው ከቲክቶክ ቲክቶክ ነው ውለው እናንተን ከቴቶ ጋር ያወዳድራል። ህይወቱን ከቲክቶክ ጋር ያወዳድራል። ከቲክቶክ የሚያስ ሴት ጋር ያችለት ምትን የምትለው ስለዚህ እናንተ የሚሆነውን ነገር እከሌ እንደዚህ ያላለች ይሄም ሰርታችሁ ሰርታችሁ ለወንድ ነው የምታደርጉት ምንም ያህል ከስድስት ወር በኋላ ያንቺን ንብራት እንትኛ ይካፈላል ማለት ነው። እሱ ወልዳችሁ እንትን ብላችሁ አይ የኔ ቤት ነው ብትይ አንቺ አትችም። ምክንያቱም አብራችሁ ነው እየኖራችሁ ያላችሁ፣ ስሙ በንች ቢሆንም ተካፋ ያለሽ ይካፈልሻል ማለት ነው። ስለዚህ እናንተ ማድረግ ያለባችሁን ነገር ህይወታችሁን እንትንበሩ ማንም እናንተ ስትንገላቱ፣ ማንም ማንም ዞሮ አይደርሳችሁም። ማንም እግዚአብሔር የሰላዩት ነው። ስለዚህ ይመስላል ቤተሰቦቼ ላይ ካድርጉልኝ፣ አበረታቱኝላለው ከከትላችሁ፣ አመሰግናለሁ። መልካም ምሽት።